ምንድን ነው አምባሳደር? የክርስቶስ አምባሳደር ናቸው ስንል የመጀመሪያ አምባሳደሮች በምድር ላይ የሚሰሩት ምንድን ነው የክርስቶስ አምባሳደር የምለውን እንዳለ ሆኖ አምባሳደሮች ምንድን ነው የሚሰሩት? የመጀመሪያ መሰረታዊ የጋራ ስምምነት ውሎች ከተመደበበት ሀገር ጋር ሀገሩን ፖሊሲና የሀገሩን ጥቅም በሚደግፍ መንገድ መፈራረም። ይህንም ስንል ክርስቲያን የክርስቶስ ኢየሱስ አምባሳደር ከሆነ ልክ ያ የአንዲት ሀገር አምባሳደር ከሌሎች ሀገራት ጋር የሀገሩን የእናት ሀገሩን ጥቅምና ራእይ በሚጠቅም መልኩ ከሌሎች ጋር እንደሚፈራረም እንደምስማማ ክርስቲያንም እናት አገሩን መንግሥተ ሰማይን ወይም ደግሞ ወካዩን ክርስቶስ ኢየሱስን በሚጠቅሙ አጀንዳዎች ላይ ከሌሎች ጋር ኮሚኒኬት ያደርጋል። ክርስቶስን ፕሮሞት በሚያደርግ ክርስቶስን በሚያሳዩ ነገሮች ከሌሎች ጋር ይነጋገራል። ለዛ ነው እኔን ወክላችሁ ስለ እኔ ሂዱና ተናገረዋል። ልክ እናንተ ስትናገሩ እኔ እየተናገርኩ እንዳለ የማይቀበላችሁ ሰው እኔን ያልተቀበለ ሰው ነው። ክርስቶስን በሚያጎሉ ነገሮች ዙሪያ ልክ የሀገሩ ጥቅም ስነካ የሀገሩን ጥቅም የሚያስነካ ነገሮች ስነሱ የሚያስነኩ አግሪመንቶች፣ ውሎች፣ ስምምነቶች ስነሱ አልፈርምም ማለት ብቻ ሳይሆን በቻለ መጠን ሁሉ ድምፁን ጮክ አድርጎ እንደሚከራከር ክርስቲያንም የክርስቶስን መንግስት ወይም ደግሞ ክርስቶስን ስም ልዕልናውን በሚነኩ ጉዳዮች ከሰዎች ጋር አልስማማም ብቻ ሳይሆን በቻለ መጠን ሁሉ አይሆንም ብሎ መጮ መቻል አለበት። አይሆንም ይሄ አይሆንም ብሎ መጮ መቻል አለበት።